አንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንዲት ግለሰብ ላይ የግድያ ወንጀል የፈጸመውና በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ሴትን ልጅ የሚደርሰው ጥቃትና በደል እጅግ ያሳዝናል። በተለይ በሀገራችን፣ አሁን አሁን በማህበራዊ ሚዲያ ላይ እየተሰሙ ያሉት ዘግናኝና ከሰብዓዊ ድርጊት የማይጠበቅ እንደሆነ ጨመረም ነው ሴት ልጅ በተፈጥሮ እንክብካቤ ትፈልጋለች። ማንኛውም ሴት ልጅ፣ ምክንያቱም ወንድ ልጅ ሴት ልጅ ሊንከባከብና ሊያከብር ልዩ ቦታ ሊሰጣት ይገባታል፣ እንጂ ሌሎች የመሳሰሉት በጣም በሚያሳዝን ሁኔታ ተገቢ ያልሆኑ ድርጊቶች፣ በተለይ ለከፋዎች ሴት ልጅ መሳለቅ፣ መሳደብ፣ ማሳቀቅ፣ ማንጓጠጥ፣ ይህ ተገቢ አይደለም። በተለይ በሀገራችን በጣም በሚያሳዝን ሁኔታ በተለይ እንደዚህ አይነት ነገሮች በከፍተኛ ሁኔታ እየተበራከቱ መምጣታቸው በተለይ ለሴት ልጅ ያላቸው በጣም በሚያሳዝን ሁኔታ ቦታ እጅግ አሳዛኝ እንደሆነ ጭምርም የታወቀ ነው። ለከፋ እንኳን ሴት ልጅ አይገባትም። ምክንያቱም አንድ ወንድ ሴትቷን መፈልጋት ከሆነ ቀጥታ ሂዶ ማውራትና መጠየቅ እንጂ ሌላ ነገር አስፈልግም። አልፎም ደግሞ የፍቅር ጥያቄውን ካልተቀበለችው መሳደብ፣ ሌላ ነገር ትርፍ ማውራት አስፈልግም። ብዙ ሴቶች አሉ። የግድ የሙጥኝ ማለት አይቻለም። ከያለሷ መኖር አልችልም እኔም ያለሱ በማለት የሙጥኝ የሚባል አስተሳሰብ ብቀርም የተሻለ ይሆናል። ምክንያቱም በሰለጠነው ዓለም እንደዚያን ነገር ጎልቶ አይታይም። በተለይ በሀገራችን እየተሰማ ያለው እጅግ አሳዛኝና ዘግናኝ ነው። እሷ ካልሆነች ሞቼ ይገኛለሁ የምባል አመለካከት መቅረት አለበት። ምክንያቱም የሰው ልጅ ነው፣ የሰው ልጅ ፍቅር ሰጥቶ ፍቅር መቀበል የምባል ነገር አለ እንጂ ያለ ምክንያት ዝም ብሎ ማፍቀር፣ ከፈጣሪ ውጪ ሰውን የምወድ የለም። እግዚአብሔር ብቻ ነው ያለ ምክንያት የሰው ልጅ የወደደው እንጂ የሰው ልጅ ዝም ብሎ አፍቅሬ እሷን ካጣው ሞቼ ይገኛለሁ እገላታለሁ የምባለው ከስር መሰረቱም ፍቅር አይደለም፣ ያ ጥላቻ ነው። ፍቅር ማለት ለምወዱት ሰው መልካም ነገር ነገር ማድረግ መልካም ነገር ማሰብ ነው እንዴት የኔም ፍቅር ጥያቄ አልተቀበለችም በማለት ሰው ለመግደል ይነሳሳል አልፎም ደግሞ ይገላል በማለትም ነው የፍቅር ጥያቄን ማትቀበይ ከሆነ ይገልሻለሁ እኔም ራሴን አጥፍቼ ነው አንቺም ማጠፋው የምባለውን ፍቅር አይደለም ይህ መሰረቱም ጤናማ ያልሆነ አስተሳሰብና አካሄድ ነው በተለይ እንደዚህ አይነት ሰዎች አፍቃሪ ሳይሆኑ በጣም በክፋት ልባቸው የሸፈተ ጥላቻ ነው በጣም የሚያሳዝነውም የሚያሳፍረውም ይህ ደግሞ በሀገራችን አሁን እየተለመደ መጥቷል እኔ አንቺን ማጣ ከሆነ ራሴን ነው ማጠፋው፣ አንቺን እኔ ማጣ ከሆነ አንቺንም ገድዬ ነው ራሴን ማጠፋው የሚባል አስተሳሰብና አመለካከት ልቀርና ምን ያህል ኋላ ቀር አመለካከት እንደሆነ ጭምርም ነው። ያ ፍቅር አይደለም። ሰው ለወደደው ሰው መልካም ነገር ማድረግ መልካም ነገር መመኘት ነው። ሚያፈቅራት ከሆነ ጠይቆ እሺ ካለች እሰየው፣ እምቢ ካለች ደግሞ መተው ነው። የሙጥኝ ማለት አስፈልግም። ለዚህም ነው አፍቅሯታል፣ የፍቅር ጥያቄ የሚባል ነገር የለም። ከስር መሰረቱ ጤናማ ያልሆነ ነው። በሀገራችን እየተሰሙ ያሉት አንዳንድ ዘግናኝ መረጃዎች አሉ። የኢትዮጵያ ሕዝብ በተፈጥሮ አብዛኛው ጨዋ ነው። አንዳንድ ክፍሎች ግን ማህበራዊ ሚዲያ ላይ የሚያደርጉት ድርጊት ዘግናኝ ነው። በተለይ ህጻናት ላይ፣ በተለይ ሴቶች ላይ የተበራከተ መጣው። የገዛ ልጆቹን እናት ላይ በደል የፈጸሙ በርካታ ጉዶች ይሰማሉ። እጅግ አሳዛኝ ለጆሮም የሚሰቀጥጡት አይደለም። በተግባር ቀርቶ ለመስማው እንኳን ዘግናኝና ለማመን የሚከብድ አስቸጋሪ የምሰማው በጣም በሚያሳዝን ሁኔታ ያልተሰማ ጉድ የለም ማለት ይቻላል። ሴት ልጅ ላይ፣ ህፃናት ላይ እየደረሰ ያለው የህፃን በጣም በሚያሳዝን ሁኔታ የኢቨን ጉዳይ የማይረሳ ነው። በጎንደር የኖላ ቤት ጉዳይ በወለጋ ሴቶች የተደፈሩበት እንዲሁም ደግሞ የገዛ ሚስቱን በጣም በሚያሳዝን ሁኔታ የልጆቹን እናት ፊት በአሲድ ያበላሽበት እጅግ በጣም በሚያሳዝን ሁኔታ ብዙ ዘግናኝ ነገሮች ይሰማሉ። ያ ፍቅር ሳይሆን ጥላቻ ሴጣናዊ አካሄድ ነው። በተለይ ደግሞ ህጻናት ላይ የሚደረጉት ሴጣንን በሚያስንቅ ሁኔታ የተፈጸሙት በድሎችም የማይረሱ ናቸው። አሁን ደግሞ የተሰማው በጣም በሚያሳዝን ሁኔታ በተለይ ገለዋት በጣም በሚያሳዝን ሁኔታ አምልጦ ነበር። ፊቲ ወይም እውነት እያደር ይጠራል የሚባለው አባባል ያው እውነታው የህሊና ጸጸት ቅጣት እንኳን አይለቀውም። አሁን በመንግስት ቁጥጥር ስር መዋሉ በርካቶችን እንዳስደሰተ ጭምርም ነው። ይህ ወንጀለኛ ለመሆኑ ስለ መዋቿ ከዚህ በፊት ሰምቶ ይሆናል። እሱ በሌለበት ነበር ፍርድ የተሰጠው። ዛሬ ግን መያዙ ተሰምቷል። የኢትዮጵያ ፖሊስ ያደረገው ርብርብና ትብብር በጣም ልደነቅና ልከበር የሚገባ ነው። ምክንያቱም ሴት ልጅ ላይ ጥቃት መድረስ እንደማይገባ ጭምርም ነው። ያን በማስመልከት በዚህ ዙር በጣም በሚገርም ሁኔታ ፖሊስ የፍርድ ቤት ሂደቱንም በጣም በሚገርም ሁኔታ አጠቃላይ ጨርሶ በጣም በሚገርም ሁኔታ ከዚህ በፊት ብይን የተሰጠበት ዛሬ ደግሞ በቁጥጥር ስር መዋሉ በርካቶችን እንዳስደሰትና ፖሊስንም ምስጋና እያቀረቡ እንደሚገኙ ጭምርም ነው። የተሰማውን እስኪ የምናይሆናል ካንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንድ ግለሰብ ላይ የግድያ ወንጀል የፈጸመውና ና በሌለበት የዕድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ውሏል። ተከሳሹ ጌታቸው ዓለም ፀሐይ ይባላል። የወንጀል ድርጊቱን የፈጸመው ጥር ሁለት ቀን 2011 ዓ ም ከቀኑ አምስት ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ሁለት ልዩ ቦታ ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመለክተው ተከሳሹ በህንፃው ስድስተኛ ፎቅ እንደሚገኘው የክፍለ ከተማው የፋይናንስና ኢኮኖሚ ለማጽፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛ አይናት በምላት መአዛ ካሳ በተባለች ግለሰብ ላይ የግድያ ወንጀሉን ፈጽሟል። አልፈልግም ብላኛለች በምል ምክንያት በመካከላቸው በተፈጠረ ያለመግባባት ግለሰቧን በቢሮዋ ውስጥ እያሯራጠ የተለያዩ የሰውነት ክፍሏን በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ጌታቸው ዓለም ፀሐይ በፖሊስ የተጠርጣሪዎች ማረፊያ ቤት በነበረበት ወቅት በህመም ምክንያት ወደ ሕክምና ተቋም ለመሄድ የካቲት 19 ቀን 2011 ዓ ም ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላ ከሕክምና ቦታ እንደተሰወረና በአቃቤ ሕግ ክስ ተመስርቶበት ጉዳዩ በሌለበት በፍርድ ቤት ስትታይ እንደቆየ የምርመራ መዝገቡ ያስረዳል ተገልጧል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ስመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በነሐሴ 3 ቀን 2014 ዓ ም ውሎ ጌታቸው አለምሳይ በሌለበት እድሜ ልክ ጽኑ እስራት እንዲቀጣና ከህዝባዊ መብቶቹ ለዘወትር እንዲሻር ውሳኔ አስተላልፎበታል። የፍርድ ቤቱን የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ የክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለማዋል ቀንና ሌሊት ያልተቋረጠ ክትትል ሲያደርግ ቆይቶ መጋቢት 21 ቀን 2017 ዓ.ም ሆለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከስድስት ዓመት በኋላ በድጋሚ ልያስችሏል። ማንም ሰው ወንጀል ፈጽሞ ለጊዜው ቢሰወርም ከሕግ ተጠያቂነት ማምለጥ እንደማይቻል ማሳያ ሊሆኑ የሚችሉ ሌሎችም የወንጀል ጉዳዮች መኖራቸውን የጠቀሰው የአዲስ አበባ ፖሊስ ከሕግ ለማምለጥ የሚደረጉ ሙከራዎች ከፖሊስ ክትትል ውጭ እንደማይሆን በመገንዘብ ህብረተሰቡ ለፖሊስ እያደረገ የሚገኘውን ትብብር አጠናክሮ እንዲቀጥል እና ሌሎች ወንጀል ፈጻሚዎችም ከመሰል ድርጊት እንዲታቀቡ መልእክቱን አስተላልፈዋል። ዘጋቢ ኢንስፔክተር እመቤት ሀብታሙ ነች የመረጃችን ምንጭ። ለዚህም ነው ማንም ከህግ ወንጀል ፈጽሞ እንደማያመልጥ ጭምርም ነው። ለዚህም ሴት ልጅ ላይ የሚደረገው ጥቃት እንዲቆም ሁሉም ኢትዮጵያዊ የበኩሉን ድርሻ መወጣት እንዳለበት፣ አሁንም ያደረጉት ትብብር እጅግ አስገራሚ። ስድስት ዓመት ማለት የማስረሳት ስራ በደንብ ሰርቶበት ነበር፣ ግን አልተሳካለትም። ለዚህም ነው ከህግና ከወንጀል ማንም ተደብቆ እንደማይኖር ጭምርም የአደባባይ መረጃዎችና እውነታዎችን በማስመልከት የሴት ልጅ ጥቃት ይቁም በማለት በርካታ ኢትዮጵያኖችም ጥያቄዎቻቸውን እያቀረቡ ይገኛሉ። ሴት ልጅ ሚስት ነች፣ እናት ነች፣ ልጅ ነች፣ እህት ነች። ሴት ልጅ ሀገርም ነች። ክቡራትና ክቡራን የዩቱብ አድማጮች እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ ሼርና ኮመንት በማድረግም ላልሰሙ ሪፖርት እንዲደርስ ያድርጉ። ለሰዓታት ያሉን መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ ብያላችሁ፣ በተለም ክፍል ሰላም ያቆያችሁ።